ነው እንዴ? እንደዛ ሰላም አትልም ስትመጣ። ነው ደግሞ ቅድም ስሟን ሲያነሱት ይመቻት ይመቻት ይመቻት ይመቻት። እኛ ኩንትን አንልም እኮ እንዴ፣ ምናምና በጣም እኮ እኛ የራሳችን ፋሚሊ ምናምን ነው አይደለም። እኔ እንደ የራሴ ቤተሰብ አለኝ እኔ የራሴ ቋሚ የሆነ ቤተሰብ ያለኝ ሰው ሊገባሽ እዚህ ጋር እንጂ ቤተሰብ እንዲባረኩኝ አይደለም የመጣሁት ከአንቺ ጋር ልጅ። ዲሴምበር ሀያ አምስት አልተወለድኩኝ ልደታችሁ ሳይደርስ የምታከብሩ ሰዎች ግን ጤነኛ ናችሁ። በሀያ አምስት ነው የተወለድኩ። የተወለድኩት በሰላሳ ነው። ሀያ አምስት ክሪስመስ ነው የተወለድኩት እኔ ቀድሜ። እንዴት ነው ቅድም እኮ ሲያነሱች ነበር። እንደምን አባታችሁ ታድጋችሁ በየቀኑ መምጣት አለባት ወይ? ከትናንት ወዲያ መታለች አልኳቸው። የት አለች? የኔ ስስት የኔ መልካመት የኔ ውድ

ዝኑ አይንሽ እያየ ነው። የውን ላይ እየሰጠሻለሽ ወይ? ቤታ ችግር አለባት። ዝኑ በጣም ነው የምትወደኝ። መቤቴ ዝኑ እናት የልጅ እናት ነሽ።

ያጫወተኛል ነገ የሚያጫወቱኝ ሌላ ናቸው። ከነጎዳ የሚያጫውቱኝ ሌላ ናቸው። ከዛ ከሦስት ቀን በፊት ያጫወትኩኝ ወይ ደግሞ ከአራት ቀን ከሦስት ቀን በፊት ያጫወትኩኝ ከአራት ቀን በኋላ ተመልሶ ይመጣሉ። እንደዛ ምናምን ቅድም ማርያም እየነገር አሁን ዛሬ ንቅንቅ አድርጎ ያጫወተኝ ሰው ነገ ነገ እንዲመጣ ይሻላል። በራሳቸው ግን ይመጣሉ። አሁን ለምሳሌ በራሳቸው ይመጣሉ። ዛሬም አሁን ነገ ለማጫወት ሊፈልጉሽ አሉ። ወይ ዛሬ ሊያጫውቱሽ ፈልገው ማለት ነው፣ ወይ በጭቅጭቅ ምናምን ጌሙ ከቆመ ወይ የሆነ ነገር ወይ ደግሞ እንዳጋጣሚ ደግሞ ፍሪ ሆነው ፍሪ ሆኑበት ታይም ላይ ከገባሽ መተው ያጫውትሻል ምናምን። እኔ ከዛ ቃል ጋር የሚያወራ የነበረው ያጊንጥ ነበር። አረ ዝኑ ዝኑማ ባሏ ነው እሱ አደለች ግን ይልሽ አሁን ቅድም አሉ ማለ ረ ዝኑ በቃሽ፣ ክርስቶስም በቃሽ፣ እኔ እናት በቃሽ፣ በቃሽ፣ ዝኑ ማርያም በቃሽ። እኔ በቃ ስሜት ታርጊ፣ ቤትሽ መጥቼ ቤቷ ሄድን። አንዳንድ አንበሳ መልቀቅ ምንድን ነው የምትሰድበን? ውዴ፣ ምንድን ነው የምትስድቡት? ተረ ተረጋጋኝ፣ ነው ጌታ። ምን አደረግን? ምን ክፉ አልተናገርን። ጭራሽ ፎሎ አደረግኩ ሚዩት ያደረገዋለሁ ብዬ ፎሎውን ቁጭ ያረኩት። ያመ መከራኝ ራሴ ትላለች። ኔ ቆ እየቀለድኩ ነው ስለሰው እያማን አይደለም ነው የምትሰድቡን በፈጣሪ ስሚ ነው ቅድም እኮ ያልኩሽ አሁን ቅድም ማኪየት አለች ምናምን ብለው ጠየቁ ስጠይቁ ከትናንት ወዲያ መታለች በየቀኑ ግዴታ አለባት እንዴ ቁብና ድር ነው እንዴ መታን ትምትሉ ገባሽ ትናንትና ካጫወተች ዛሬ ላት መጣቻች ከአንድ ከአስር ቀን በኋላ ላት መጣቻች ግዴታ የለባቸውም ከአንድ ሰው ይመጣል አንዱ ይሄዳል ያላሰብሽው ያልጠበቅሽው ሰው ይመጣል ምናምን ገባሽ ይሄ ዛሬ ዛሬ ማኪ ከመጣች ዛሬ ምንም ብለን ካጫወትች ነገር ታፕ ታፕ ልታደርግ ልትመጣ ትችያለሽ። ግዴታ እኮ ማጫወት የለባትም ስትመጣ ነው። አሁን ጊፍተር ኮንፈርት እንደዚያው ሁ የሚሉ ሆ፣ ስጧት ስጧት፣ ስሚ ሰው ጆይን ሲል ስጡ፣ ስጡ ምናምን የሚሉ ሆኖ ኮንፈርት ይነሳል። ታውቂያለሽ። ለመምጣት ጆይን ማለት እየፈለጉ ምናምን መምጣትሱን ነው ላይክ። እሱ አንድ ይደብረኛል፣ ሁለተኛ ደግሞ እኔ ያው ሲጠፉ መጠየቅ ይፈልጋል አሁን ሪች ታውቂያታለሽ።

ጠፋች ጠፋሉ። ግን ሌላ ሰው እኔም የሞድሬተር ናት እኮ እስካሁን ድረስ ሰንሻይን ልጽፍ ላትፈልግና ጠፋሽላት። አይ ቲንክ ሰንሻይ ሞድሬተሩ አለች። እስካሁን ድረስ ሞድሬተር አላት ትነሳ ትነሳ አላውቅም። ቆይ የሆነ ሰው ሞድሬተር ላንሳ። አንቺ ብዙ ሰው ጠፍቷል፣ ግን ሌላ ሰው ማወቃቸው ብዙ ስማቸው ይቀይራሉ። ዲቦራ ስም ስም ይቀይራል። ስም ነው ኔን የሸወደ ስም ስለሚቀይሩ ነው ገባሽ ስም ስለሚቀይሩ አናቃቸው ምናምን እና እኔ አሁን ለምሳሌ፣ አዋው ቤት እሷን እኮ ስለ እሷ እኮ ነው የማወራው። እሷን አሁን ስሟን እንዳጽፉብኝ እሷን አሁን ምንደው በጎጥ በጎጥ በጎጥ የሆነ መጣ ይሄ ከይሲ። እናሁም የሰራኝን እነግርሻለሁ። ስለ ጊፍተር እያወራሁ ባለፈው የሆነ ሰው መጣና ዋይጅ የሚባል አቦክሹ መጣና ብርክ አረገ ለእኔም ለእሱም ማለት ነው። ከዛ ቴንኪው እኔን ታውቂኝ የለ ሬን ሰው እያዙልኝ ቴንክ ዩ ሶ ማች፣ እግዚአብሔር ይባርክህ፣ እግዚአብሔር ይስጥቅ ቦታ